ስድስተኛውን ክፍል እነሆ። የሆኝ ባልኮ ጭራሽ እስከ መቼ ልታገስ? በቃ ይዤልሽ ይሄዳሉ። እንደዚህ ያጋጫጫችሁት አታይም። እንደ ኢትዮጵያ የመጣው የእኔ ናት። ሰዎች ሲሸጧት አግኝቼ ገዛዋት። እንደው ምን ትሠራልኛለሽ ብላ እያ ገዛ ትሸከማለች። ሌላው ቢቀር በተሻለ ዋጋ እሸጣታለሁ ብዬሽ ነው የገዛት እ ይመስልሻል እንዴ በአንቺ ቤት አሁን በቃ ከአንቺ የተሻለ አገልግሎት እና ጥቅም ትሰጣለች ምን አባካል ከአንተ ኧረ በእናታችሁ እንዴ ኧረ ተይ ደስ አይልም ለምን አትለቃትም ተዋት ተዋት ቆይ እሱ እራሱ አየህ ደግሞ አያይዞብኝ ይመጣል ሰዓት አለ እንጂ እስኪ ተረጋጉ፣ አረ እባካችሁ እንዴ። ብቻ ያ እዚህ ግቢ ለምን ያህል ጊዜ ትቆያለች? ባህሉ እንዳለው ሸጣት አለው ብሏል አይደል? ያ ግቢ ነው የምትቆየው። መቼ ነው አንዴ ገዝቷታል? ቦታ እስኪፈልግላት አንድ ሁለት ቀን ወይም መቼም የምትሸጣት የሚያስራ ገዢ እንዳገኘ ወይ ጥቃ ምን ያደርግ ይጥገብብኝ እንጂ ደሃ፣ የደሃ ልጅ መድረሻ የለውም ብዬ ባስጠንቀው ጠገበና አናቴ ላይ ወጥቶበት። አትዝደኝ ገና ምን አይተ አረ ረጋ ብለን ብናገር አይሻልም እንዴ እንዴ ምናልባት እኮ እንደዚህ የሚያንጫጫ ላይሆን ይችላል። ምን አጠፋውሽ? እኔ ምናልባት ትርፍ የሚገኝበት ከሆነ ብዬ አንዱ ገጠር የቸገረኝ ብሎ ሲሸጣት ታገኘው ገዛው። ሰዋጣ ያቂ ያለ ከከተማ ወጣ ማለት ሊኖርብኝ ይችላል እንጂ የአህያ ገበያ ጥሩ እንደሆነ ሰምቻለሁ። ታዲያ የምታኖርበት አታኖርም? የጠፋ ወርቅ ቤት የእንስሳትና የጋማ ከብቶች መሰብሰቢያ ያለ ማን ነው? የሆነውስ ቢሆን ከመምጣት በፊት የኔን የቤቱን ባለቤት ፈቃድ ማግኘት አለበት። ነገርኩሽ እኮ

አይካልክ እኔ ነኝ ጎትቻው ጥቺ ሜዳ ላይ የሚለቅ። አፍሽን ዝጊ እንጂ ተው እባክህ፣ ጉረኛ። ኧረ እባክሽ ብሌ፣ እስኪ መፍትሄ እንፈልግ። እዚህ እማማ አይኗን እንዳ ላይ እያሉ ነው፣ ወይ እስከተሰጣት ድረስ እዚህ ሆነ እናት ቤት እኮ ማቆየት ይችላል። ውሾቹስ? አይ ለተወሰነ ቀን ቢጮው ነው። ታዲያ ምን ይደረግ? ለዚች አህያ የሆነ መውደቂያ ማበጀት ያለብን አይመስልህም? አንተ ደግሞ የራስህ መውደቂያ ላይ አውቅ አህያ ማቆያት ፈልጋለህ። ምን ማለት ነው? ለሶስት ወር የከፈልክ የቤት ኪራይ ሂሳብ። አንተ ከሰሞኑ የቤቱን ኪራይ ካላመጣ ወይ ቤቴን ትለቅ። ምን ይስምቱን ሹሩ ልጅ ይችላል። ሁሁ በሉ አሁን ሁላችሁም ወጡልኝ፣ ልቀቁ ቤት፣ ቶሎ። ሰው የረዳሁ እየመሰለኝ የማንንም ሁለት ሀብ ሰብስቤ ጤና አይናላት። ሁላችሁም ሲሉ ማማ፣ አንተም፣ እሱም፣ እሷም፣ አይዋ እኔ ነው ተፈርቅ። እየነካካችሁ ሳልወድ ተናጋሪ ያረጋችሁኝ እኮ። በሉ በሉ በሉ ቦታ ቦታችሁን እየፈለጋችሁ ውልቅ አንተን እኮ ነው ጠቤ። በእናትሽ ተይኝ። የተናደደ የከፋው ሰው የተሻ ታውቂም። እሺ ምን አድርጌ ትለኛለን? ስለተናደዱ ሌሎቹን ውጡ ሲሉ አንቺንም ጨምሮ ቦታሽን ፈልጊ ብለውሻል። ይሄ ግን ከኔ ችግር አይብስም። ቢያንስ ወልደውሻል፣ የትም አውጥተው አይጥልሽም። ያንተን ብዙ የሚያስከፋ ይመስለኛል። እንዴት አያስከፋም? መረሳት እንደማይረባ መቆጠር አያስከፋም? ታዲያ ቀስ በቀስ ይሁን ብሎ ይሆናላ። እነሱ እህትና ወንድሞቹ አይደሉም? የትም ወድቀሽ ትቀርዝም ይላሉ። አንቺ አልገባሽም። እሺ ማዘር መቼ ነው የሚሄዱት? ምን አውቃለሁ? በዚህ በአንድ ወር ውስጥ ነው ያለች ይመስለኛል። ምን ያህል ይቆያሉ? በምን አውቃለሁ? እሷም የምትሄደው ሲስተር ስለምትወልድ ልታርሳት። ሁሉንም የሚያደርጉት ለራሳቸው ሲሉ። እማማም ልጅ እንድትዝላት እንጂ ከልቧ እንድትዝናና ላትፈልጋ አይደለም። ደምቆ የተመታላት የ6 ወር ቪዛ ነው። እንደሄደች በዛው ብትቀርስ በምን አውቃለሁ? ዘር ጥገኝነት ሊጠይቁ ይችላሉ ብለህ ትጠራጠራለህ? ምን አውቃለሁ? ሌሎ እኮ ምንም አያማክሩኝም። እኔ ግን ምናልባት አልባት ላንተ የሚልኩልን ወረቀት በሳቸው በኩል ሊልኩልህ ልፈልገው ይመስለኛል። ታሾፊ ያለሽ ልበ ላድርግ። ታጽናናው እኮ መስሎኝ ነው። ተይው ተይው አታጽናኛም። ብስጭት ላይ ሌላ ብስጭት አትጨምርልኝ። ይሄ ምኑ ያበሳጫል? የእናተ ቀድሞ ለጉብኝት መሄድ ምን እንደዚህ እንደሚያደርገ አልገባኝም እንዴት አይገባሽ እማማ የምትሄድበትን ምክንያት እኔ ለምን አልሄድበትም እኔ እዚህ ቁጭ ብዬ የእነሱን የግብዣ ወረቀት ስጠብቅ አርፋ ኑሯን የምትኖረውን እማማ ለምን ይወስዳል እሺ እኔ መቼ ነው ትዝ የምላቸው እነሱን ተስፋ አድርጌ እድሜ ምንም ሳልሰራበት እየበረር እንደሆነ ለምን አይገባቸውም እሺ ምን ይሻላል የምትለው ሲጋራ አሁን በእናትሽ፣ ሲጋራ ስጭኝ። ላጭስብህ? ሲጋራ በተውክ፣ በስንት ጊዜ ለምን ታጨሳለህ? ስጭኝ እባክሽ ላጭስና። አጭስ፣ እንዛን አልሰጥህም። አንቺ ገና ሳታገብኝ እንደዚህ የሆኑ ስታገብኝ፣ ምን ልታደርጊው ነው? ማድረግ ያለብኝና የሌለብኝን የማውቀው እኔ ነኝ። ሲጋራ ስጭኝ። ለምን አቆምክ? ለምን አሁን ታጨሳለህ? ተስፋ ያለኝ መስሎኝ አቆምክ። አሁን ተስፋዬን ሳጣው መተከዣ ፈለግ። እኔ አለሁ አይደል? ንገረኝ። ሀሳብን ካልተጋራሁ ምኑን ሚስት ሆንኩኝ? አቦ በናት ይህንን የጋብቻ ወሬሽን እንዳትጀምሪ። እሺ ማስቲካ እንኳን ብላ ሲጋራው ይቅር። ሲጋራውም ማስቲካውም አንቺም ተያይዛችሁ ገደል። ምን ነው ባህሩ፣ ደህና ልጅ አልነበርክም? አመሏን እያወቅህ ዛሬ የተናገረችው ነገ እንደማታስታውሰው እያየህ ጋሽ ገብሬ አሁንስ በቃኝ። ስትወጣና ስትገባ እስከናቴ ጨምራ እየሰደበችኝ፣ አይኔን ማየት እያስጠላት ለምን እቆያለሁ? ለእሷ ስድብና ቁጣ እንግዳ ነህ? ለሁሉም ልክ አለዋ። ደግሞ እኮ ጋሽ ገብሬ እሷ ራሷ ናት ውጣ ያለችኝ። እስከ መቼ መሄጃ እንደሌለ ውሻ ውጣ እየተባልኩ እኖራለሁ? ያሁን ደግሞ ከፊቷ ራቅ ልበላት። ቆይ፣ ወዴት ትሄዳለህ? ቤት እከራያለሁ፣ ሰራለሁ፣ ለራሴ አንሳለሁ እሱማ እሱማ እንኳን ለራስ ልታንስ ለሰውም ትተርፋል። ያቺ እናትህ እዚህ መድረስህን አላየችም እንጂ ብታይህ ምንኛ በኮራችብህ። እጥፌም አመል አድርጎባት ነው። አንተ ኮ ካጠገቧ እንድትርቅ አትፈልግም። ሆን ብላ እየፈተነቼ ነው። ባህብ የወዳደቀ ማድቤቱን ቤቱን አድስ የሚከራይ ስታደርገው የመብራቱን የውሃውን ሂሳብ ስትሸፍንላት አትናገረው እንጂ ደስ የማይላት መሰለ። የወለደቻት ልጇን መቼ ይሄን ያደረገችል? አጥንት ድረስ ዘልቆ የሚሰማ ስድቧን አልቻልኩትም ጋሺ፣ ተውኝ። እናቴስ ምን አደረገች? እኔን ስለወለደች በትንሽ በትልቁ ስሟ መነሳት አለበት? አታምር እንጂ እኔ ልጅ ለምን አላማሪ? እሷኑ ዘመድ ብዬ በተቀመጥኩና ስድቧን በቻልኩ እንደማይረባ እቃ ውጣ እባላለሁ። ውጣ ስትባል የመጀመሪያ ነው ይገርሙ። ልጃውም ልጅዋም እኮ ተደርባን የሰደበች እኔ እዚህ ቤት አልፈለግም፣ በቃ ግን ደግሞ አሳያታለሁ የትም ወድቄ የምቀር ሰው እንዳልሆንኩኝ። አንድ ቀን እድሜ ሰጥቶ አታየ ይሆናል። ቆይ ቆይ ቆይ፣ ምን ነው? እኔ የምናገረውን ከቁብ አልቆጠርከውም ማለት ነው? ምንስ ቢሆን ሽማግሌ ሆኜ ስመጣ አልከበርም? እስከ ዛሬ ስትጣሉ ማስታርቅ ያለሁ፣ አሁን የተገላቢጦሽ ሆኖ ወደ አንተ ብመጣ አሳፍረ ልትመልሰኝ ነው? አረ በፍጹም እኔ አከብሮታለሁ ጋሽ ገብረኝ ለጥፌ በተናገረችው ቆጭ ተዋታል እኮ ነው የምልህ ይሄ ያልከው መሰዳደቡ እንዳይደገም ግን ቁጭ ላድርግና ላነጋግራችሁ ከዚህ ቤት መውጣት ካለብህ ትወጣለህ ግን በጸብ ሳይሆን በፍቅር ቢቸግርህ ዘመድ ቢያምርህ የምትመለስበት ቤትህ ነው እኔና እማማ ተነጋግረን ሰላም ፈጥረን አናውቅም የባሰ እንዳንጣላ እንጂ እርሶ ላናግራችሁ ባሉት ላይ ችግር የለብኝ እሺ እንነጋግር እኔን የጠላችበት ምክንያቱም ምን እንደሆነ ልወቅ። እግዚአብሔር ያክብርህ። እሺ በል በል፣ ይሄን ያሳሰርከውን እቃ አቆየው። ምን ነው ባህሩ ያልፈጠረብህን አሁን ሆደ ቡቡ ሆንክ እና ደግሞ ጋሽ እናቴን ትተዋት በቃ በሰላም ትተኛበት። በሕይወት እያለች ጉልበቷን በነፃ ሰጠች እንጂ ምን አደረገቻት? እሱስ እኔም እናትህን በክፉት ታነሳት አልወድም። ጫማማ አጥፎ አመሏ በጣም ከፍቶ ከጊዜ ጊዜ ደግሞ እየባሰባት። ግድ የለህም ሁሉንም መላ እንፈጥርለታለን። ብቻ አንተ ታገሰኝ። ከሰሞኑ ደግሞ አንድ የምንነጋገረው ጉዳይ አለን፣ እኔና አንተ ብቻ። አንድ የምነግርህ ጥብቅ ሚስጥራል ሚስጥር። አዎ ከባድ ሚስጥር። በሰላም ነው ጋሽ ገብሬ? አዎ መቼም እንደ ተቀባዩ ነው ብደበድብህስ፣ ብመታህስ? አንተ እኔ እኮ ነኝ፣ አብልቼ አጠጥቼ፣ እንደናት ያኖርኩ። አረ እንደው እንደው እንደው እንደው እንዳሽ የምናገርህስ። እኔም እኮ ያልኩት እሱን ነው። ሰው የሚወደው ነው የሚሰድበው፣ የሚቀጣውም ጭምር። ድሮስ ያልወለዱት ልጅ አንተንም፣ የወለድኳትንም ልጅ ደርቤ ነው ውጡ ብዬ የተቆጣሁት። እሷ የተናገርኩትን ከቆመም አልቆጠረችው፣ ይሄው ትከሻን እየሰጠች ነው የምታልፈው። አንተ ግን አልተወለድከኝ። ተቀየምከ? አልተቀየምኩም እኮ ግን። ተው ተው ተው ተው፣ አይሄሄ፣ ኧረ ተው። ተቀይመሃል እንዴ? አልተቀየምኩም ብለህማ እንዳታስቀይመኝ፣ ባህሩ። እንኳን አንተ ያሳደግኩትን ልጄን፣ ያከራየሁትን ጎረቤቴንም ውጣ ብዬዋለሁ። እሱ ግን እንኳን ቤት እለቃለሁ ብሎ ያዙ ይልቀቁኝ እንዴ ፊቱንም አላጠቆረብኝ። ቤቱ እኮ ነው ማማጥፏ፣ ባሻሁት ጊዜ ውጣ ቢሉኝ። ለምን ፊቱን አጠቆረብኝ? ቦታ አለው ስለ መልቀቁ ካነሱ አይቀር እኔም በቅርቡ ለቃለሁ። የቤቱንም ኪራ አልቻልኩትም፣ ጠቅልዬ እናቴ ጋ መግባቴ ነው። እኔ ውጣ ባልኩት ተቀይመ? ኧረ ለምን እቀይማለሁ፣ ማማ ጥፌ፣ ቤቱ ነው አልኩህ እኮ። እስከፈለክ ድረስ የአንተም ቤትህ ነው እንጂ። አንተም ከነሱ ብሰህ ቁጭ አልክ። አሁን እኮ ጉዳዩ ወደ ሌላ አቅጣጫውን ቀየረ እንዴ? የኃይሉን እንመጣበታለን ከባህሩ ጋር የጀመርነውን ነው መጀመሪያ እንጨርስ። እንዴ እኔ እኮ እንደው ምን አድርግ ይትሉኛላችሁ? ልጆቹ የነካቸውን እኔ በምን ልወቅ? ይሄን ያህል ክፉ ሰው ነኝ እንዴ? በስተርጅና ያለ ቀባሪ ሊያስቀሩኝ ነው የተነሱት። ባህሩ ታዲያ ምን ትላለህ? ይቺ ሴት በልቧ ክፉ ነገር እንደሌለ እያወቅ እያዘነችብህ ብትሄድ ይቀናሃል? ለምን ለምንድን ነው በትንሹም በትልቁም ድህነት ከአጥንትና ከደሜ ጋር አብሮ እንደተፈጠረው ሁሉ የሚዋረድበት የምንኳሰስበት እሺ፣ ይሁን ደሃ የደሃ ልጅ ነኝ። ግን ድህነቴን ለማሸነፍ ስጣጣር ለምን በስድብ እና በነቀፋ አናቴን እኮረኩማለሁ? ሰርቶ መብላት ወንጀል ነው? ተው እንጂ ባህሩ፣ ምንድን ነው እንደዚህ ማምረር? ምንድን ነው የሚለው ይሄ ልጅ? መቼ ነው ደግሞ የሰደብኩ? እኔን ከመስደብ ወደኋላ ብለሽ አታውቂም። የሚያናድደኝ እናቴንም ደርቤ ማሰደቤ ነው። እሷስ ለምን ትሰደብ? ለምን ትዋረድ? እናትህን ደግሞ መቼ ነው የሰደብኩት? አንተ ተው ታውን ያልክ ካምላኬ ጋር አታቃይመኝ። ሰው ባይ ኮሱ ያያል። እናቱ ውስጥ ምን አረገችኝ ብዬ ሰድባት። እስኪ አሁን እናንተ ፍረዱኝ። አንገቷን ደፍታ ያዘዝኳትን እሺ ብላ እድሜዋ ሙሉ ያገለገለች እንደሃ ምን በደረችኝ ብዬ ሙቶ ቃሽ ሆናለሁ። ሁሉንም ችላ አንገቷን እየደፋች ሳያልፍላት ሞት ቀደማት። ከሰው ቤት ግርድና ሳትወጣ የኔንም ሰው መሆን ሳታይ ተሸነፍች። እንደት እንዴት እንዴት ነው የሚያናግርህ? አሁን ያንተ እናት እዚህ ቤት ገረድ ትባላለች። የበላሁትን በልታ የጠጣሁትን ጠጥታ አልኖረችም? ቢያማት አስታምሜ፣ በህይወቷ እንኳን አይታ የማታውቀውን አለም ስትሞት አሳይቼ አልሸኝኋትም? ቆይ ቆይ ቆይ፣ እስኪ ጥፌ ብዙ ንግግር ጥሩ አልመሰለ። ኧረ ቆይ ቆይ እንዴ፣ ምን ጎደለባት ነው የሚለው? ቀብሯ እንኳን የሀብታም ነው እስኪባል ድረስ በክብር አልተቀበረችም? አርባ ሙታመቷን አስታውሻ አልዘከርኩም? እሺኔ ወግ አላሳየኋትም? ከሞተሽ በኋላማ ብዙ ነገር አድርገሽላት የለም። ቆይ ባካችሁ፣ ቆይ ቆይ፣ እንዴት ነው ነገሩ? አሁን እኮ በህይወት ስላላችሁት ስለ እናንተ ብንናገር ጥሩ መሰለኝ። የሞቱትን እንተዋቸው። ለእናቴ ምንም አላረግሽም። ይበለይ ተይ እንጂ። ጥፏ፣ ትልቅ ሰው አይደለሽም እንዴ? አንቺ የሰፈሩን ሰው ለመሸምገል የምትጠየቂ ሰው በራሲ ሲሆን እንዴት ለሽማግሌ ታቅቼ ምን አድርጌ ትለኛለህ። ገብሬ፣ ዝም በያ፣ ሁሉንም ይቅርበይ ባትወልጁውም ያሳደግሽውን ልጅሽ ነው። ቂም አትያዥበት። እሱም ቢሆን የእናቱን አፍቆት ነው ይህን ያህል የሚያናግረው። እውነት ብለው አልጋሽ። ገብሬ እኔ እንደማያቸው ሁለቱም በሆዳቸው ነገር የለም። ይሄ ክፉ መነጋገሩ ነው አሁን ችግር እየፈጠረ ያለው። እረ እኔ ካሁን በኋላ ከተናገርኩት እንደው ልሳኔን ይዝጋው። ምንም ቢሆን እኮ የእናቱ አደር አለብኝ። እናቱማ ነፍሷን ይማርና። ብቻ እኔ ማንኛውንም ነገር ስታደርግ ለእኔ አስቀድመህ አማክረኝ ነው የምለው እንጂ ባህሩማ ምን ክፋት አለው ብዬ ጣለዋለሁ። እንደ እናቱ ገራገር እኮ ነው፣ የሥራ ሰው ነው። እስ ባህሩ ምን ትላለ? የሰማችሁ ከሆነ ንገሩት፣ ይሄን ቤት ለቅቄ ሄዳለሁ የሚለውን የሰይጣን ሐሳብ ይቶ ተናግሬያለሁ። አንተም ሆንክ ብሌን ይሄን ቤት መልቀቅ የምትችሉት አግብታችሁ የየራሳችሁን ኑሮ ስትመሰርቱ ብቻ ነው። ኧረ ባህሩ የትማይሄድም ግዴ ለምኛ ቆጣሁልን። እንግዲህ ሰውን ሲወዱስ ከነ ምናምኑ ነው ይባላል። ትበጀኛለች ብለህ ያመጣሃትን አህያ እንግዲህ ትኑር ትኑራ፣ አበቃ። ምን ይደረጋል? ባይሆን እዛ ማድቤቷ አጠገብ ከአትክልቶቼ ራቅ አድርገን ማረፊያ እናዘጋጅላታለን። እግዚአብሔር ያክብርሽ። ጥፌ፣ ምን ይደረግ ብለህ ነው ገብሬ። ሰው ልጁ ዲቃላ አስወልዶ ሲያመጣበት ልጄ ብሎ ይቀበል የለም። መቼም እስከ ጊዜው ጩኸቷንም ፋንድየዋንም ችለን እንኖራለን። ለየትኛው ዕድሜያችን ነው ባይሆን ገበያ ምናምን ወጣ ስንል ያው በሸክም ያውሰኛል። እንግዲህ መቼም ዘንድሮ መቼም ዓይን የሚያወጣ ልጅ አልተገኘም። በዚህ እንኳን እንተጋገዝ እንጂ። ባህሩ፣ አቤት። ከሽ፣ ገብሬ፣ ይህን ማድረግ ያስቸግረሃል። ምኑ እንዴ? አህያን አታውሳትም። አረ እሷን ከጠቀመቻት ደስ እያለ ነው የምሰጣት። አረ ያንተ አህያ ቀርታብኝ፣ ትንሽ ባከበርከኝ። በሉ ወደ ታክሲያ መሄዴ ነበር። እዚሁ ትጫወቱ ከሆነ ልጅቷ ቡና ታፍላላችሁ መሰለኝ። በላ ባህሩ፣ ምን አድርግ ነው የሚሉ እንዳስገብረ እንዴ እግሯ ላይ ወድቀ ይቅርታ አትለምንም? ኧረ አይገባም ተው ታው፣ አንተ አይ፣ ትጥለኛለህ ቆይ። ነው እዚህ ለምን ተላችሁ? አልጠላችም ህጻናት ምን ታውቃለች። ታዲያ ለምን ላክፋስ ስትሽፍኛ ነች? ካየች ስለቆየች ናፍቃ ነው። አሞታል እንደ አላማማትም እያልኩ። ታዲያ ምነው አይኗ ብር አለ። እሱን ትትሁን ብታጫውታ ታይሻል። ስምንት ሰዓት ሲል ወደ ስራ ገባለሁ። ለመድሽው ስራው? የማይለመድ ነገር ምን አለ። ግን ጥሩ ይከፍሉሻል፣ እንደትሉሻል እንደ ልምድ የሚገባኝን ሰጡኛል። መቼም ልጅ ይዞ ስራ ማርጣ አይሆንም። ደቢሹን ማን ይዛታል ታዲያ? አባባለ ሰራተኛዋና እነሊያም ያጫውቷታል። እኔ ለዚህ ያብቃችሁ። አንተ ታዲያ መቼ ለመሄድ አስበሃል? አላወቁት ዘንድሮም ተዋልናል። ለመሆኑ አልጋ ባልጋ ፕሮጀክት ከምን ደረሰ? ከምንም ከባህሩ ጋር ስትሰሩት የነበረው ሳምፕል አልጋስ በእቃ መጓደል ምክንያት አቆ ነው። በጀ ላይ የነበረችውን ቀሪ ሳንቲም አጠፏዋል። በቂ ነው ብለን ያሰብነው ብረት ሲያንስ ጊዜው ብለን ትተነዋል። ሳንቲሙ ለምን አጠፋ? መኖር ስለነበረ ማማ የጥፎርቅ የቤቱን ኪራይ ስጠይቁኝ ከፈልኳቸው እና ማማ ጋር ጠቅልላይ እንደምትገባ ነገረኛ አለበት። ማየን ሳማካት ልጇ ከአሜሪካ መጥቶ ብሩን ጨርሶ እናቱ ቤት ተመልሶ ገባ ከመባል እዛው ተቀመጥ፣ ኪራዩ ከየትም ተብሎ ይከፈላል አለች። ያፈረኛል። ያሳስተ አው ከሁሉ ያጣሪው ወይ ከፈጠራ ስራዬ ወይ ከቤተሰቤ ወይ ከሳንቲሜ ሳልሆን ቀርቻለሁ። ታዲያ ምን እያሰብክ ነው? የሆነ አገኛለሁ፣ እጃ ቻ ማግኘት አለብ። እሱ እንዳገኘው ጓዜ ጠቅልዬ አሜሪካ ይመኛ። አንዴ እግሬ አሜሪካንን ከረገጠ በኋላ ፊቴን ወደዚህ እንኳን መልሽ ያልት ያኔ አንቺ የሚቅልት ይኛለሽ። እስኪ እናያለን። ኧረ በጣም ናፍቀሽኛል። ተለያይቶ መኖርን እንደሆነ ለምደነዋል ግን በቦታ በኪሎ ሜትር ሳይርቁ አንድ ሀገር አንድ ከተማ ላይ የተቀምጦ መነፋፈግ ከብዳል። ለአልጋ በአልጋ ፕሮጀክት የከፈልከው መስዋዕትነት ነው። በፈጠረሽ የዚህን ስራ ስም ሁለተኛ እንዳታለሽ። የት አግኝቻ አነሳባሃለሁ ብለህ እሁድ ላግኝሽ። እሁድ ከቤት ቤተሰቦችም ከአንተ ጋር መገናኘቱን ብዙም አልወደዱት። ኮስተር ስላላሹ ነው ያንቺም የእሱም እድል የተበላሸው ብለው ነው የሚያስቡ